መፈታቶት ከምን ጋር የተያዘ ነው? እንዴት ታሰሩ? በምን ክስ ቀረበሎት? እና ፖሊሶቹ ግን ከዚያ መጡ። ፖሊስ እነ መምርየታቸውን ጠየቋቸው። ይመጣል ከተፈለገ ይመጣል እናመጠዋለን። እሱም ይመጣል ምንም ችግር የለም እኛ ንመኑን ብለው እነሱን ሸኙ። ምርመራው ትንሽ ስርዓት ያጣ ይመስለኛል። ትንሽ የራስ ሃይማኖት የለህም ወይ? ለምን የራስህን ሃይማኖት አትፈጥርም የምን የራስህን ድርጅት አትፈጥርም ለምን ኦርቶዶክስን ተነካከለ ወጥ አይደል የሚኛል ያንደሚት ከበላይ አካላት ስልክ ተደውሎ ነው በአንድ ትእዛዝ ይውጡ የተባለው ሲባል ነበረ እንደዛ ሆኖ ነው በምን አግባብ ውጡ ተባላችሁ አሁን ሁዳዴ ጾም በለው ሰባቱ አጽማት ይባላሉ በአመት ውስጥ ሁሉም ውድቅ ናቸው ራሱ ያደረገው ስለሆነ እኔ የተከበርኩ ብፁ ወቅዱስ አቡነ እንትና አንድ ወጠጤ መርጌታ ጽጌ የሚባል ራሱን መርጌታ ብሎ የሰየመ ክብሬ ነከው አዋረደኝ፣ ፍርድ ቤት ጠበቃ ይቀጠርልኝ። የሞተ ሰው ኳምጡ ከተባልን ራሷ ቤተክርስቲያን የገደለችው ሬሳ ኳለን፣ አካል ያጎደለችው ህዝብ እኮ መአት ህዝባለን። ይህንን ወጠጤ ውርጋጥ ዶክተር አብይን እንደ ጎልያት ግንባሩን የሚለው ጀግና ጠፍቶ በዚች ሀገር ይጫወትባት ያሉትን መረጃ ይዤ ቀርባለሁ። ክብር መንካት ከሆነ ከዚህ የበለጠ ክብር መንካት አለ ወይ? በዚህ 27 ዓመት የደረሰቦት ውስጥም ሆነው ሲወጡ ሰውነቱ ቅድም አካሌን አጉድለዋል፣ የነርቭ በሽተኛ አድርገውኛል ብሏል። በስደት ደረጃ ባሉበት የኑሮ ሁኔታ አካላዊ ጥቃት ከወጡም በኋላ የደረሰቦት ወይ ገና እዛ ሲወጡ ነው። ከዚህ በፊት እስር ገጥሞት ያውቃል፣ እንዳሁን እንደገጠመው እንዲህ ተከሰው። ይህ ምርመራ እንደገና ይቀጥል ከተባለ እኔ እስር ቤት መቆየት አለብኝ። መፈታቴ ትክክል አይደለም ወይ? በዋስ መብት ነው መፈታቴ አለብኝ። አለበለዚያ መፈታቴ እኔ አላሳመነኝም አልኩት። ቤዛሽ ኢየሱስ ነው ሲሏት ሚያንገሸግሻት ሚያንዘረዘራት ከሆነች ቤተክርስቲያን ቤተ ክርስቲያን ስሟ ነው እንጂ ሙታለች ነው። እንዲሁም ፕሮቴስታንት ጋር ገብተው በስነ ስርዓት ከዚህ ወንጌልን እየሰበኩ ምክንያቱ ከዛ ወንጌልን እየሰሙ የሚመጡ ወደ ፕሮቴስታንት ብዙ ስላሉ እዚሁ ሆኖ መስራት አይችሉ። ሂድ በየሆቴሉ በማታ ማታ ነው። አይተከለም መስቀል ያንጠለጠለች፣ ማተብ ያሰረች፣ እሁድ ነጠላ ለብሳ የምታስቀድስ፣ ከሰዓት ግን እርቃኗን ሆና ሆቴል የምታስተናግድ የኛ ኦርቶዶክስ ናት። ኢትዮጵያ ኦርቶዶክስ ስ ያለው ሁሉም ሰው ጌታን የማያከብር ጌታ ጌታን የማያምን አጠቃላይ እንደ ቤተክርስቲያኗ ኢየሱስ ጭራሽ የማይነገርባት ነው ብለው ነው የሚያምኑት። 27 ዓመት ባላቸው አገልግሎት የታድሶ አገልግሎት ውጭ ወጣችሁ ኢፌክቲቭ ነው ማለት ቤተክርስቲያኗን ለመለወጥ የእናንተን ይህን አገልግሎት እግዚአብሔር ተጠቅሞበታል ብለው ያስባሉ? ጌታን ካልኩ ድንገት አመልጦኝ የለየለት ጴንጤ አይደል እንዲህ ውጣ